ሰላም ሰላም፣ ጋይስ እንዴ ናችሁ? አላችሁ ድኝን ያለውላችሁ ክብር ሰላም እንዳለም። እንግዲህ ዛሬ መጣውስ ማኑ ከፍቅርዬ ጋር እንደዚህ በተዘጋጀ ፕሮግራም ማለት ነው። ከፍቅርዬ ጋር ነው መጣውት ከቆንጆዋ ከልዕልቷ ጋር ማለት ነው እ ምን ልበላት ቃላት ያጥረኛል። ለፍቅርዬ የኔ ውድ የኔ ቆንጆ ሰው ኮ ካሜራ ፊት ሲቀር ማለት ነው ያ ተስተካክሎ ለብሰው ምናምን ተካክሎ ተረመጥምጦ ምናምን ማለት ነው ሳግን ሳትኳልም ተኩላ የተቀመጠ ተኩላ የተፈጠረ ሄጅ እችን የምትወስደኝ ማለት ነው። ድራማ ትሰሩባት ቅሪ። በነገራችን ላይ ብዙ ጊዜ ካስተዋላችሁ ማለት ነው በቃ ሳትዘጋጅ ምናምን እንደዚህ ምናምን ቪዲዮ ላሰቀል። እንዴት አባት እኮ እንደምታምር ከማማሩ ምን በላችሁ። እሷ ማለት ነው ሙሉ አድርጎ ነው የሰጠት በቃ ታስተውላለች ጎበዝነች በራሳ ላይ ድራማ እንዲሰራ አትፈልግም። በቃ ፉና ፉና ቡሪ ካሁን በእነሱ ቦታ በቃ ድራማ መስራታቸው ምናምን ምናምን ነው። ነገር ግን ፍቅርም የምትሳሳቸው ነገር እዚ ጋ ምንድን ነው፣ ቡሪ ጓደኛሽ ፉ ደግሞ ፍቅረኛሽ ነው እና ሁለታችሁም ለእኔ ስሜት የላችሁም ላልሽው ክትክክል አላረሽም። እና እሱ ፍቅረኛሽ ነው። ፍቅረኛ ፍቅረኛሽ ከሆነ እና እሷም እሱን ረስታ ሳይሆን ስራችሁ የምሰሩ ስራ ባለፈ ብሪክ የሰጣት ቃል የአንገት ወርቅ ፍቅር ያለታ ቪዲዮን ሳይ ተደስታ አይደለም የወሰደችው። ያንን ስስቅም የነበረው ይሆን ነገር ስታረግ አክስ ስታረግ የነበረው ከአንጀታ ሳይሆን ያው ከልቧ ከላይ ነበረ። ምክንያቱም

ቡሪክና ሽሹ እንግዲህ ሽኩክር ላይ ናቸው። ምክንያቱም እንደነ አበጋዝና እንደነ በጎቹ እነሱም ሽኩክር በቃ እነሱ እሷም ናመጣቻ እንደ ወንድ አስፈልግም እሱም ያመጣል ሌላ ሴት በቃ ፍቅረኛ ነች እሷ ጓደኛ ነች ብለው ድራማ እንደሚሰሩ እንደምር መጠመጡ ኮረጃ ከእነሱ ኮረጁ። እነሱም ፍቅር ላይ ድራማ እንስራ እያሉ ምክንያቱም ፍቅር ደግሞ እንደዛ መጥመጠ ወይስ እንደዛ ሰርታ ማቅረብ ወይም ደግሞ እንደዛ መሆን አትፈልግም። በቀላሉ አልፈልግም ብላለች። ደግሞ ጎበዝ ልጅ፣ አስተዋይ ስለሆነች በራሳ ላይ ድራማ እንዲሰራ አትፈልግም። ከ ነቱስ ነግራችሁ ማለት ነው። እና ፍቅር እውነቱ ጥሩ ነገር ነው ያለግሽው። ምክንያቱም ያው ቡረም ከሆነ የሱ ጓደኛ ነው። ያው አግዘውሻል አንዳንዴ ሰው የሆነ ነገር ስትሆኑ ወይም ስትጣሉ የሆነ ነገር ስታደረጉ፣ በመሀል ሰው የሚገባ ነገር ፍቅርና ፍዋድ ያው እንደሚዋደዱ ያስታውቃል። እሱም እስኬት ነው የሚሄደው ወይ እስኬት ነው የሚወደኝ የሚለው ነው እንጂ ፍቅር ፍዋድን እንጠልጠው አይደለም። እንደምታፈቅረው ገጽ ነው። ነገር ግን ሰው ልጅ ሆነን አለ ለማየት እስኬት ነው የሚሄደው እስከ ምንድን ነው የሚወደኝ የሚለው ነገር አለና እሱን እያደረገች ይመስለኛል። አልፍቅርም ፈዋል እንደዚህ እየገባችው ያለችው እሱም እቅርታዬ ከልቤ ነው፣ ከልቤ ነው እቅርታዬ ጠየቅሽ ያለው ተጣጽቻለው እያለ ነው። ወይም ደግሞ እንዳለችው ወይም ደግሞ ፍቅርዬ እንዳለችው ያው ድራማ ጀምሮ ወይም ፍቅርዬ ሄዶ ይመስለኛል። ማን ቀድማን ማን ቀድማ የሚባል አለ። እንጂ እውነት እሷን አፍቅረ ወደሃት አይደለም እያለ ነው። እና እንግዲህ የሚያውቀው ፍቅር አሁን ቡሪ ኔ ያፈቅቶች ያለው ቢላት ከቡሪ ጋር እንደማትሆን መቶ ፐርሰንት እርግጠኛ ነን እናቃለን። ምክንያቱም ፍቅር እንደዚህ የምትር መጠመጥ እንደዚህ የምትሸወል እያለችው፣ ምክንያቱም የምታስተውል ገው በዛ አእምሮ ያላት ምን መስራት እንዳለባት የምታቅ ልጅ ነች፣ ብልህ ነች። ስለዚህ የዚህ ሚዲያ ላይ ወይ የዚህ ዩቱብ ላይ ብዙዎቹ ብዙ ነገር ሰርተው አምጥተዋል። ዩኒቨርሲቲ ግሳ ምንም ተሳ ምንም ትስራ የሆነ አስተማሪ ነገር የሆነ ቅልጥፍ ምጥን ያለ ነገር ነው እንጂ ከሌ ጋር ተርመጠመጣ፣ ከሌ ወንድሜ፣ ከሌ ፍቀኛ የከሌ እንደዚህ ነው ብላ አላየናትም። ምክንያቱም የምትመጣው በግልጽ ነው የምትመጣው። በብዛትም ብዙ ጓደኞች የላትም። ብዙ በውሸት ነገር የሰራችው ቪዲዮ የለም። የሚያስተምር ቪዲዮ ሰው አይን ውስጥ የሚገባ ምናምን ነው የሚሰራው እና እነዛ አርጋችሁ አበረታታችሁ፣ ወደ ሁለት መቶ ሺ ብገባለን ደስ ያናል። ፈንድሻ ፋሚሊዎች እንደዚያው እንግዲህ ቡሪንም ወደ ሀምሳ ሺ ኬ ጉዞው ብሏለ። እንግዲህ ዱባይ ሊያመጣት ነው እነት የሚሆን ውሸት እንግዲህ እንደሚስተካከል እርግጠኛ ነን። ያው ፍቅርዬ መሆን ያለው ውስጥ ገብታ ነው እንጂ እንደሚስተካከል እንደሚታረቁ አንድ ላይ እንደሚመጡ እናውቃለን። ከቤተሰብ አያልፉም፣ ፍቅርዬም ከእናት አታልፉም ፉም ከእናት አይወጣም። ስለዚህ ይመጣሉ፣ በቅርብ ጠብቁ። ነገር ግን ቪዲዮዬን ማ ላይክ፣ ሰብስክራይብ አርጉኝ። ስወዳችሁ እንደ ስከር በብትበትላችሁ ማለት ነው። ምን አለበት ላይክ ብታደረጉኝ ምን ችግር አለው? ጋይ አጠራችሁ እና ቪዲዮውን ላይክ አድርጉልኝ። እንግዲህ ፍቅርዬ ማለት ነው ወደ 200 ሺህ ኬ ትገሰግሳለች።